ስታስመስል ደግሞ ፍቅር እማዬ እማዬ እያለች ትጮኻለች። በዱላ ይዞ በር ስታንኳኳ የፍቅር እናት ሰው ውጭ መታ በር ታንኳኳለች። እነሱ በሰሩት ሴራ የፍቅርን እናት ፈነከታት ማለት ነው። አሹ ግን ምንም የሚያውቀው ነገር የለም ምስኪን አሹ። ምን እያደረክ ነው አትለውም። ደግሞ ቴና በዱላ ይዞ አጠጣት እንዴ እትዬ ነበሩ ብሎ አሹ ይጠይቃቸዋል። ቆይ ምን እያደረክ ነው አሹ ብላ ቲና እንደማቅሰው ትጠይቀዋለች። ከዛም እንግዲህ በጣም ተደናገጡ። ፍቅር ይዛታለች፣ ሩታም ብድግ ልታደርጋቸው ፍቅር እማዬ እናቴ እያለች ታለቅሳለች። ሩታና ፍቅር የሳንሳ ይዘዋት ብድግ አረጓት ማለት ነው። አሹ ግን ለምንድን ነው እንደዚህ ያደረከው ብላ የፍቅርና ትጠይቀዋለች። ኦይ ቆይ ምን ሆነሃል? የዚህን አክል እንደዚህ እያደረግከው ብላ በምትለው ሰዓት አብሹ ዱላውን ይወረውርና እግሯ ላይ ይወድቃል። ይቅር በሉኝ እትዬ እያለ ይቅርታ ይጠይቃቸዋል። እኔ እርሱ እንደሆን እንኳ አላወቅኩም ነበረ ብሎ አሹ የፍቅርን እናት ይቅርታ ይጠይቃቸዋል። ፍቅርና ቲና ናቸው ያሳሳቱኝ ብሎ ይነግራቸዋል። ከዛም እንግዲህ ይቅር በሉኝ እያለ ይቅርታ ይጠይቃቸዋል። እሷም አሹ ተነስ፣ ሰው በር ሲያንኳኳ ለምን እንደዚህ ሚያድረግ ምን ያለ ነው ብላ የፍቅር እናትም ትለዋለች። በል አሁን ተነስ ብላ ታስነሰዋለች። ፍቅርም አንተ የተረገምክ እናቴን ልገላት ነበረ፣ በል አሁኑኑ ከዚህ ሂድ ብላ ፍቅርም አሹን ትለዋለች። ፍቅር የፍቅር እናት ፍቅር እሱን ታይና እኔን ደግፊያሽ አስገቢኝ ብላ ትላታለች። አሹ እኔ ካንተ ጋር አልጨረስኩም ብላ የፍቅርም እናት ትለዋለች። በኋላ እንነጋገራለን ብላ ተነግረዋለች። ከዛም እንግዲህ ፍቅር እና ሩታ የሳንሳ ይዘዋት ወደ ቤት ይገባሉ ማለት ነው። ቆይ ልጆቼ ቀስ በሉ እያሉ እነሱም ይዘዋት ወደ ቤት አምርተዋል። እንግዲህ አሹ ምንም ነገር የሚያውቀው ነገር የለም። ይህም ሁሉ የሰሩት ፍቅርና ሩታ ናቸው ማለት ነው፣ ፍቅርና ቲና ናቸው። ቲና አብራ ከነሱ ጋር ልትገባ ስትል አንቺ የሴጣን ቁራጭ ምንድነው ያደረግሽው? የትም ሀገር ታይቶ ተሰምቶ የማይታወቅ ነው የሰራሽው ብሎ አሹ ቲናን በር ዘግቶባት ሊ ጀልጣት ነው ማለት ነው እኔ ነው ብላ መልሳ ትጠይቀዋለች አይ እኔ ነው አረ ምንዋ ጨካኝ ነሽ ብሎ አሹ እናት ላይ እንደዚህ አይነት ላይ ይደረጋል ብሎ አሹ ቲናን ይላታል ቆይ ግን ምንድነው ችግራችሁ ብሎ ይጠይቃታል ቲናን ቆይ እኔ እሷ እንደመጣች በምን አውቃለሁ ብላ ለአሹ ትመልስለታለች። ታውቂያለሽ በዚህ ዱላ እግር እግርሽን ከመሬት ጋር ሳልደባልቅሽ ተናገሪ ብሎ አሹ ያስፈራራታል። እውነት አሹ፣ ሌላ ሰው ነበረ፣ ግርግሩን ሲሰማ ሄዶ ነው የሚሆነው ብላ ትለዋለች። ማሚኮ አልነበረችም ብላ ቲናም ትመልስለታለች። ከዛ እግሯን በዱላ ሊሰብራ ሲል ዘራ በሩ ከፍታ ወደ ውስጥ ትገባለች ማለት ነው። አሹ፣ ጉዱ ፈላ፣ ጉዱ ፈላ። ዘበኝነት ቢቀጠር፣ ዘበኝነት ቢቀጠር የዋና የቤቷን ባለቤት ራሷን ተረከቃት እና ቁጭ አረጋት። ራሷን ተረከቃት እና ቁጭ አረጋት። አያሹ፣ አያሹ፣ ይሄ ሁሉ የፍቅርና የቴና ስራ ነው። ቅምጥል እንግዲህ በኪንጎ እልህ መጠጥ ስትጠጣ ቆይታ፣ ከዛ ባሪች ይዟት ይወጣል ማለት ነው። ከዛ ቅምጥል ከዚህ በላይ መጠጣት የለብሽም እኔ አሁን ይበቃሻል ብሎ ይጎትታታል። ለምንድን ነው የማልጠጣው? ድብና ርጌ ነው የምጠጣው ብላ ትለዋለች። ምን አገባ አሁን ለቀቀኝ፣ ተመልሼ እጄ እጠጣለሁ ብላ ትለዋለች። ከዛ ነይ አልኩሽ አይደለ እንዴ ብሎ ይዟት ይሄዳ ይዟት ወደ ጎትቷት ይመልሳታል ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት በዝት ዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ፣ የደውል ምልክቷን በማጥረግ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን በማጥቆር ቤተሰቢ ሆኖ ይቀላቀሉ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። የማስተካከለው ነገር ካለ ከታይ በኮሜንት ጻፉልኝ፣ አነባለው አስተካከላለሁ ማለት ነው። ከጎን የሆናችሁ ለምታበረታቱኝ ሁሉ ከልብ ነው ምስጋና እና እንግዲህ ቅምጥል ይበቃሻል፣ በጣም እያናደድሽ ነው። አሁን ነይ እንሂድ እያላት በሚላት ሰዓት እንግዲህ እሷ አልጠጣም እያለች ትለዋለች። ቆይ ግን ከመች ከመቼ ጀምሮ ነው እንደዚህ የጀመርሽው ብሎ ይላታል። አቡባ ክን ባረች ተወኝ፣ እኔ ምንም ነገር አልፈልግም። አሁን እኔ እሱ መርሳት ብቻ ነው የምፈልገው ብላ ትመልስለታለች። ሲጀመር እሱ አደይ ነው አይደለም የሚያፈቅረው ብላ ትለዋለች ከዛ እኔን መቼም ቢሆን አያፈቅረኝም፣ ብላ ትለዋለች። እሱንም ማወቅሽ ጥሩ ነው ግን በዚህ ልክ ራስሽን ስትጥይ ማየት አልፈልግም፣ ብሎ ይላታል። አሁን ነይ እንሂድ፣ ብላ ብሎ በሚላት ሰዓት አቦ አይሰማህም እንዴ አልሄድም አልኳድል እንዴ ሲጀመር ፍቅር ምን እንደሆነ ታውቃለህ? ብላ ትለዋለች። ለኔ እሱ ብቼን እያፈቀርኩት እሱ ደግሞ አደይን ነው የሚያፈቅረው ብላ ትለዋለች። አንተ ግን ምንም ነገር የሚገባ አይደለም ብላ ትመልስለታለች። በቃ ነ እሺ ቅምጥል ብሎ ይላታል። ወይስቲ ነገረኝ ወንድሜ፣ እሱ ለምንድነው የማያፈቅረኝ? እኔ ለሱ ለመሆን ምንድነው የሚያንሰኝ ብላ ትለዋለች። ምንም ነገር አያንስሽም ቅምጥል፣ አንቺ እኮ እኔ ጋ ያለሽን ቦታ ስለማታቂ ነው ብሎ ይላታል። ከባባ የተሰጠሽኝ ውዷ ቤተሰቤ ነሽ ብሎ ይላታል። እሱ ላንተነዋ ብላ ትለዋለች። ያደነት ስለ እኔ ስለ እኔ ምን እንደሚል የሰማው ነገር አለ ብላ ትለዋለች። እሱን በቃ ታየው ከፈለገ ይንጣ ካልፈለገ ይቅር ብሎ እሱም ይላታል። አንቺ በሱ ምክንያት መጎዳት የለብሽም። ደግሞ እዚህ ቆሻሻ ቦታ ለአንቺ አይገባሽም። በቃ ነይ ንሂድ ብሎ ይላታል። ግን እኮ ትለዋለች። ግን እኮ የሚባል ነገር የለም። በቃ ነይ ንሄድ ብሎ ይላታል። አሁን ወዴት ነው የሚሄደው? ብላ ትለዋለች። ወደ ቤት ነዋ ብሎ ይላታል። አረፍት ብናት እንደዚህ ሆኜ አባባ እንዳያየኝ ብላ ትለዋለች። እና የልቴጂ ነው እሺ፣ ከኔ ጋር ትቆያለሽ ብሎ ይላታል። አይ እኔ እንደውም የትም አካንተ ጋር አልሄድም፣ አሁን ሄጄ እሱ ነው ማንጠባጠበው ብላ ትለዋለች። አንቺ ያምሻል እንዴ ማን ነው ምታንጠባጥቢው? ብሎ ይላታል። እንዲ ብላ ጥላው ትሄዳለች ከዛ እሱም ተከትሏት ይሄዳል ማለት ነው። የፍቅር እናት እንግዲህ እቤት ገብተው ተኝተዋል። እማዬ እንዴት ነሽ አሁን ደህናነሽ ብላ ፍቅር ትጠይቃታለች። ሩታ አቢያ ክሽኑ ትዛ አሁን እንደ ተጨነቀ ሰው አታስመስይ። አንቺ አይደለሽ እንዴ ከቲና ጋር ተሰማጥረሽ አሹ እንደዚህ እንዲያደርግ እና ማሚ እንደዚህ እንድትሆን ያደረግሽው ብላ ሩታ ፍቅርን ታዋርዳታለች። ግን አንቺ ምን አይነት ክፉ ሰው ነሽ? እንዴት እናትሽ ላይ እንደዚህ ትጨከኛለሽ? ብላ ሩታ ፍቅርን ታዋርዳታለች። ፍቅርም ሩታ አፍሽ እንዳመጣልሽ ዝም ብለሽ አትዘባርቂ እሺ ብላ ትመልስላታለች። ከዚህ በኋላ ቲና ትመጣለች። ቲና ትመጣና ማሚ እንዴት ነሽ ደህና ነሽ አይደል ብላ ትጠይቃታለች። ይሄ የተረገመ ዘበኛ ምን እንዳደረገ አየሽው አይደል ማሚ ግን እሱ እዚህ ቤት እንዲገባ ትፈቅጅለታለች። ግን አንቺ ልክ አላደረግሽም ብላ ትላታለች። ሩታ በዚህ መሀል ብድግትልና እናንተ አስመሳዮች ብላ ትላታለች። እንዴ ምን እየሆንሽ ነው? ምን እያደረግሽ ነው? ብላ ቲና ለሩታ ትመልስላታለች። አንቺ ግን ቆይ ማሚ ላይ እንዴት እንደዚህ ታደርጊያለሽ? ብላ ሩታ ቲናን ትላታለች። የፍቅር እናት በዚህ መሃል ምንድን ነው እሱ ሩታ ብላ ትጠይቃታለች። ማሚ ቲናና ፍቅር ናቸው ሰው እየተከተላቸው እንደሆነ ላሹ ተናግረው እንደዚህ ያደረጉት ብላ ሩታም ለፍቅር እናት ትላታለች። የፍቅር እናትም ምን ብላ ትላታለች። ፍቅርም እማዬ በፍጹም እያዋሸች ነው እኔ እኔና ቲና እንዴት እንደዚህ አይነት እናደርጋለን ብላ ትመልስላታለች። እኔ አሹን ምንም ነገር አላደረግኩትም ደግሞ አንቺ መምጣትሽን ሳይ ሂድና በር ክፈት ነው ያልኩት ብላቲናም ትመልሰላችኋለች። ፍቅርም እማዬ እዚህ እንደመጣች ታውቂ ነበር ብላቲናን ትጠይቃታለች። እኔ መቼ ሂድ ምታት አልኩት ማሚ፣ እየመጣች ነው ሂድ በር ክፈት ነው ያልኩት ብላቲናም ትመልሰላታለች። አንቺ የተረገምሽ እማዬ እዚህ መምጣቷን እዚህ መምጣቷን እያወቅሽ እንዴት እንደዚህ ታረጊያለሽ? ብላ ፍቅርም ቲናን ብድግ ብላ ፍቅር ትሰድባታለች። እንደኔ ምን አደረግኩኝ ሂድና በር ክፈት ነው ያልኩት ሂድና ተማታ ላልኩት ብላ ቲናም ትመልስላታለች። ፍቅርም አንቺ የተረገምሽ እማዬ እዚህ እየመጣች እንደነበር ታውቂ ነበር ብላ በጥፊ ታጮላታለች ቲናን። ቲናም ጥፊዋን ቀምሳ ፊቷን እያሸች ትቆማለች ማለት ነው። እንግዲህ ፍቅርና ቲና ከቤት ወጥተው ምን እንደሚሉ ምን እንደሚሉ ስሚ። አሁን ሰው እያባረረ እንደሆነን እንነግረዋለን ከዛ እሱ ሲወጣ በሩን እንዘጋበታለን ብለው ተነጋግረው እነሱ የሰሩት ስራ ነው ይሄ ሁሉ ማለት ነው። ልክ በሩን እንዘጋና ማሜ ስትመጣ ታጠዋለች። ያን ጊዜ ያላለውን ብለን እናጣላቸዋለን ብለው እንግዲህ ይህንን እዚህ ጋር ሲዶልቱ ነበር ማለት ነው። ፍቅርና ቲና ወደ ውጪ ወጥተው የፍቅርናትና አሹ እንዲጣሉና አሹ ከዛ ግቢ እንዲወጣ ነው የሚፈልጉት እነሱ ማለት ነው። ከዛ ፍቅርም በዚህ ተስማምታ እሺ በቃ ነኝ እንሂድ ብላ ከቲና ጋር ይሄዳሉ። ደግሞ ስንመለስ እየሮጥን ነው የምንመጣው ብለው ተነጋግረው ጨርሰው ይህን ሁሉ የሰሩት ስራ እንግዲህ ፍቅርና የፍቅርናትና አሹ እንዲጣሉ ነው ማለት ነው። ከዛ ቲና እራሳቸው ሁለቱ ተጣሉና ቁጭ ቴና ና ፍቅር ተጣሉ። ከዛ አሁኑኑ ቀጥ ብለሽ ከዚህ ቤት ትወጫለች ተመልሰሽ ሁለተኛው ወደዚህ ቤት እንዳላገኘች ብላ ፍቅር ቲናን ትሰድባታለች። እማየን እንዴት እንደዚህ ታደርጊያታለች ብላ ቲናን ትሰድባታለች። እማዬ እኔ ምንም አላደረግኩት አውቄ ያደረግኩት ነገር ምንም ነገር የለም ብላ ቲና ለፍቅር እናት ትመልስላታለች። ፍቅር ነች እንደዚህ ያደረገችው ብላ ትላታለች። እናንተ ልጆች ቆይ ምን እየሆናችሁ ነው? አትጩሁብኝ፣ ነው ብላ የፍቅር እናትም ትላቸዋለች። አሁን ማንንም መስማት አልፈልግም፣ ሂዱ፣ ውጡልኝ ብላ የፍቅር እናት ታስወጣቸዋለች። ቲናም ትወጣለች፣ ሩታም ትወጣለች ማለት ነው። ይሄን ሁሉ እንግዲህ ሩታ ሩታ ነች ያዋረደቻቸው፣ ሩታ ነች ያዋረደቻቸው ማለት ነው። እነሱ በሰሩት ስራ የፍቅር እናት ተፈነከተች። እንግዲህ ሮማን እና ዳይመንድ ቁጭ ብለው ዳይመንድ ሮማንን ያፈቅራታል ይወዳታል። ፍቅሩን ሊገጽላት ስለ አሹ እያላት እያለ በቃ አሹ በቃ ዳይመንድ እኔ ልሂድ አሁን ብላ ትለዋለች። እሺ አሹ የምትነግረኝ ነገር አለ ብላ ትለዋለች። ዳይመንድ ይቅርታ እና አዎ የምነግርሽ ነገር አለ፣ እኔ አሹ እያለ እያለ፣ ሮምዬ እኔ ምናምን እያለ እየተቅለሰለሰ ልነግራት እያሰበ፣ በዚህ መሀል በዚህ መሀል ኪንጎ መጣበት ማለት ነው። ደሞ አንተ ምን ልቶ መጣ እዚህ ጋር ብሎ በኪንጎ ይናደድበታል። እንዴ አንተ ደግሞ ምንድ ነው እኔ እዚህ ጋ ተጨንቄ እያለሁ አንተ እሺ ብለህ ትለኛለህ እንዴ ብሎ ኪንጎ ዳይመንድን ይለዋል። ከዛ ቆይ መጀመሪያውኑ ቀደም ብለህ አትመጣም ነበር እንዴ ብሎ ዳይመንድ ኪንጎን ይለዋል። እንዴት አሁን ትመጣለህ ብሎ ይመልስለታል። ቆይ እሺ አሁን ምን ሆነህ ነው ብሎ ዳይመንድ ኪንጎን ይጠይቀዋል? ሮማም ቆይ ምንድን ነው እሱ ችግር አለ እንዴ ብላ ትለዋለች። ዳይመንድም ያው ቅምጥል ነቻ ብሎ ዳይመንድ ይላታል። ቆይ እስቲ ሮሚ የሆነ ነገር በይሁ ብሎ ዳይመንድም ሮማንን ይላታል። እኔ አላቅም ብላ፣ ቅምጥል ግን የልብን የቅምጥን ልብ መጠገን ካሁን በኋላ በጣም ከባድ ነው ብላ ትላቸዋለች። ቢሆንም እውነቱን ብታውቀው የተሻለ ነው ብዬ ነው ማስበው ብላ ትነግረዋለች። እና በቃ ምንም ነገር የሚያስጨንቅህ ነገር የለም ብሎ ዳይመንድም ኪንጎን ያረጋገዋል። ሮማንም በቃ ሺ አሁን እሱ ከመጣ እኔ ልሄድ ብላ ብድግ ብላ ከነሱ ስር ትሄዳለች። ከዛ ዳይመንድ በጣም ይናደድበታል በኪንጎ። ቆይ ምን አይነቱ ነው? እናት ከመጣ ምናለበት እንጂ ቆይታ ትመጣ ብሎ በጣም ይናደዳል፣ ይጨሳል ማለት ነው። ምን አይነት ሰው ነው ሲያስጠላ። ቲንጎ እንዴ ምን ነው ረበሽኩ እንዴ አዲስ ነገር አለ እንዴ ብሎ ዳይመንድን ይለዋል እኔ እያበሳሰልኩ አንተ ከች ብለ ትመጣብኛለህ ብሎ ሙዳችንን ሁሉ ትሞጸልፈዋለህ ብሎ ይለዋል ቲንጎ ካዲያ እኔ ምን ላድርግ ሲጨንቀኝ እኮ ነው ብሎ ይመልስለታል ምን ባቡሬን አናግረዋለሁ ብለ አልሄድክም ብሎ ዳይመንድም ይለዋል እና ብሄድስ ቅምጥልን አስደበርኳት ኳት ብዬ ብነግረው ከሱ ጋር ደግሞ ሌላ ጭቅጭቅ ነው ብሎ ይለዋል ዳይመንድም። ሲጀመር አንተ ሰው የሚነግርህን መቼ ትሰማለህ ብሎ ይመልስለታል። እና በቃ ብሎ ይለዋል ዳይመንድም። በራስህ ጊዜ ችግር ፈጥረህ ራስህ ችግር ውስጥ ትገባለህ ብሎ ይመልስለታል። በቃ እሷንም ተዋት እንዴ፣ ትንሽ ጊዜ ነው ብትሰቃይ ትራሳዋለች፣ ብሎ ዳይመንድም ኪንጎን ያረጋገዋል። ነው ወይስ ነው ፎንካ ጠልፎሃል? ብሎ ለኪንጎ ይለዋል። ኪንጎ ማ እኔ እንዴ ለምን ማለት ብሎ እየተደነጋገረ ለኪንጎ ለዳይመንድ ይመልስለታል። እና ካዴ ምን ያደነባብረሃል? ብሎ ይለዋል። ኪንጎ ራሱ ቅምጥልን ገብቶለታል እንዴ ተደናበርኩ እንዴ? ብሎ ኪንጎ ዳይመንድን ይመልስለታል ማለት ነው። ኧረ በለው ዛሬማ ጨምረሃል ብሎ ይመልስለታል። ተው እባክህን አንተ ትረዳኛለህ ብዬ ብመጣ ጭራሹኑ ሞድ ትይዝብኛለህ ብሎ ከአጠገቡ ጥሎት ይሄዳል ማለት ነው። እና ወዴት ነው እንዴ? ተረጋጋ እንጂ ብሎ ይላል። ተጨንቂ ያለው እያልኩ አይደል እንዴ? ብሎ እሱ ይመልስለታል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ሰንብቱ።